አዋሽ የሲኦል ታናሽ ፍቅር የስድስት አመቱ ህፃን የአዋሽ እስረኛ። መጀመሪያ አካባቢ ወደዚህ ግቢ የገባ ነው ከሚዲያ ጋር በተገናኘ የተያዘን ሰዎች ብቻ ነበርን። ድንገት ግን አንድሁ ድረፋድ ላይ ግቢው በእስረኞች ተጥለቀለቀ። በመስኮት ወጥተን መመልከት ጀመር። እስረኞቹ ወደኛ አቅጣጫ እየቀረቡ ሲመጡ አብዛኞቹ ወጣት ቢሆንም ሽማግሌዎችም ነበሩበት። የአእምሮ በሽተኛም አለ። አሰልፈው ወደ ግቢው አስገቧቸው። ሁሉም የሚናገሩት በትግርኛ ነው። ፖሊሶቹ እንዳይሰሙን ድምፃችንን ዝቅ አድርገን ከየት እንደመጡ ጠየቅናቸው። ከአዲስ አበባ ነው፤ ከሃያ ሁለትና ተክለሃይማኖት አካባቢ ከቤትና ከሥራ ቦታ አዲስ አበባ ውስጥ የተገኙት ወይም የከተማዋ ነዋሪ የሆኑ የትግራይ ተወላጆች ተለቃቅመው መጡና ታጎሩ። ብዙም ሳይቆይ የስድስት ዓመት ሕፃን ልጅን ጨምሮ በአዋሽ አካባቢ የሚኖሩ የትግራይ ተወላጆች ከእኛ ጋር አምጥተው አስገቧቸው ሕፃኑ ልጅ ፍቅር ይባላል እንደ ስሙ ፍቅር ነው ቆንጆ ነው የሚያሳሳ እሱን ለማሰር ከደም የተዋሃደ ጭካኔ ይጠይቃል አሊያም አብሮ አደግን ክፋትን መታደል ግድ ይላል እንትፍትፍ ብሎ ሊያቅፉት የሚገባውን ሕፃን እንዲህ በግፍ ያስሩታል ይህንን ለማድረግ የብልጽግና ሰው መሆንን ይጠይቃል የዚህ ህፃን የፖለቲካ ንቃት ከአንዳንድ የገዥው ስብስብ ሰዎች ይሻላል ብዬ ብናገር ግነት አይመስለኝም ትግርኛ ለሚያወራ ሰው ካልሆነ በቀር የልቡን አይናገርም ትግርኛ ተናጋሪዎች በሙሉ የሚታሰሩ ሌሎች በሙሉ የሚያስሩ ይመስሉታል በጣም ቀልደኛና ከልጅ በማይጠበቅ ደረጃ ቁም ነገረኛ መሆኑን ያስተዋሉት ፖሊሶቹም እንዲያጫውታቸው ሊያቀርቡት ይሞክሩ ነበር እሱ ግን የዋዛ አልነበረም። እኛን የምታስሩን ትግሬ ስለሆንን ነው አይደል? ይላቸዋል። የሚመልሱለት አልነበራቸውም። በኮልታፋ አንደበቱ እንደዚያ ሲላቸው አለመሸማቀቃቸው ግን አስገራሚ ነበር። ፍቅር ከእናቱ ጋር ነው የመጣው። በእስር ቤት ግቢ ውስጥ ከሌሎች እስረኞች በተለየ ከቦታ ቦታ እንዲንቀሳቀስ መጠነኛ ነፃነት ነበረው፣ ብስለቱን አውቀው እስኪከለክሉት ድረስ እኛም ክፍል ይገባ ነበር። እሱ ከታሰረበት ክፍል ካሉ ሰዎች ጋር እንኳን በቃል በምልክትም መነጋገርን ስለተከለከልን መልእክተኛችን እሱ ነበር። ደብዳቤ ጽፈን ሰጠውና ለእነሱ ያደርሳል። እነሱ የመጡት ከእኛ ትንሽ ቀናት ዘግይተው ስለነበር አገሪቱ ውስጥ እየሆነ ስላለው ጉዳይ መረጃ የምንጠይቃቸው በፍቅር በኩል በምንልከው ደብዳቤ ነበር። እነሱም ጦርነቱ ወደ ደባርቅ መቃረቡን በአፋር በኩልም የውጊያ ግንባር መከፈቱን ይጽፉልናል። አብዛኞቻችንን በሚዲያ ስለሚያውቁን የሚያበረታታ መልእክቶችን ይልኩልናል። እኛ ወደዚህ ስንጋዝ የትግራይ ሰራዊት ከክልሉ አልወጣም ነበር፣ ግን መቀለ የተውነው ጦር ወልዲያን መያዙን ነገሩን። አቶ አገኘው ተሻገርም ህወሀት ራያን ከያዘ እኔ እንደ አጼ ቴዎድሮስ ሽጉጤን እጠጣለሁ ማለቱን የሰማ ነው በፍቅር እግረኛ ፖስተኝነት በመጣልን መልእክት ነው። ጎጃምንና ወሎን ውጊያ አይችሉም። እየተጋደለ ያለው ያው ጎንደር ነው። ከዚህ ህዝብ በመፈጠርህ ልትኮራ ይገባል ብሎ አገኘው ትሻገር ለታማኝ በየነ የላከው የድምፅ መልእክት መነጋገሪያ መሆኑንም የገለጹልን ፍቅር ያመላለሳቸው ቁርጥራጭ ደብዳቤዎች ናቸው። በነገራችን ላይ ታማኝ በደርግ ዘመን የታወቀ መድረክ መሪና የኪነ ጥበብ ካድሬ በኢህአዲግ ዘመን ተቃዋሚ አስተባባሪ በቀጥታ ቴሌቪዥን በሚሰራጭ መድረክ አብይ እግር ላይ ወድቆ ለሰው ያለውን አድናቆት በመደፋት ሲገልጽ የታየ ብቸኛ ሰው በብልጽግና ዘመን የደጋፊና ድጋፍ አሰባሳቢ የሆነ ጎንደር ወይም ጋይንት የተወለደና ዜግነቱ አሜሪካዊ የሆነ የዋሽንግተን ዲሲ ነዋሪ ከመሆኑ ውጪ የሚታወቅበት ሙያ የለውም። አንድም ሥራ ሰርቶ ቋሚ የገቢ ምንጭ ዘርግቶ አያውቅም። መተዳደሪያው የዲያስፖራው ገንዘብ መሆኑን አዲስ አበባ በሄደ ጊዜ ሲያወሩ የነበሩት ራሳቸው የብልጽግና ሰዎች ናቸው። ሼህ መሐመድ በገዛለት ቤት ውስጥ እየኖረ ኢህአዲግን በመስደብ በኋላ ደግሞ አብይን በማወደስ ለሚያሰማው ጩኸት ከዲያስፖራ በሚከፈለው ገንዘብ የተንደላቀቀ ሕይወት የሚኖር መሆኑ ሲያወሩ የነበሩት ብልጽግናዎች ለኢሳት ቴሌቪዥን ገንዘብ አሰባስባለሁ በሚል ሰላሳ በመቶ ኮሚሽን ይወስድ እንደነበርም ሲያወሩ ነበር። እኛም ደርሰንለታል እያሉ ብልጽግና ለታማኝ ያደረገለትን ሲናገሩ ነበር። ለዚህም ውለታውን እየከፈለ ዘልቋል። ጸረ ትግራይ ንቅናቄንም ደሙ እየተንተከተከ ባደረገው ቅስቀሳ ተቀላቅለዋቸዋል። ፍቅርና ወላጆቹ የሚኖሩት በገዳማይቱ ከተማ ነበር። መንግሥት በአንድ ማለዳ የትግራይ ተወላጆችን ከከተማዋ ለቃቅሞ አሰረ። ከዚያም የመኖሪያ ቤታቸውን አቃጠለ። አባቱ ያለበትን ቦታ አይናገርም። ሆኖም ለሚያምናቸው የትግርኛ ተናጋሪ ባልንጀሮቻችን እየታገለ ነው ብሏቸዋል። ለፖሊሶቹ የሚነግራቸው ግን አባቱ ትግራዋይ እንዳልሆነና የፌዴራል ፖሊስ አባል እንደሆነ ነው። ለእኛ የሚያቀርቡትን ዳቦ ለእሱም ይሰጡታል። ምንም አያሳዝናቸው። ሕፃን ልጅ ቢሆንም አይራሩለትም። ዳቦውን የምንበላው በፈረቃ በምንስተናገድባት ቤት ውስጥ ነው። ከአምስት ደቂቃ በላይ በእግር ተጉዘን በምንደርስበት አንድ ቦታ ውስጥ እኛ ዳቧችንን በልተን እንደጨረስን የነ ፍቅር ስብስብ ከእኛ ቀጥሎ ይገባል። በግምት ወደ ሰላሳ ይደርሳሉ። ከእነሱ ጋር በፍጹም እንድንገናኝም ሆነ እንድንነጋገር አይፈቀድልንም። ግን አንድ ቀን ግቢ ውስጥ ያሉት ሌሎች የትግራይ ተወላጅ እስረኞች ከፖሊስ ጋር ከተጋጩ በኋላ መመገቢያ ቤቱ ተቀየረ። ነገሩ እንዲህ ነው። ዳቦውን ለመብላት የምንሄድበት ቤት አነስተኛ የፖሊስ ወታደሮች ክበብ ነች። ወደዚያ ቤት ስንሄድ ከአፋር ሐረር መስመር ወደ አዲስ አበባ የሚመጣው አስፓልት ይታየናል። መኪኖች ሲመጡ የሚጭኑትን ነገር ምን እናያለን። ወጥተን እስክንመለስ የነዳጅ ቦቴ ወይም ተሳቢ ካላለፈ በቃ የጅቡቲ መስመር ተዘግቷል ማለት ነው እንላለን። አስከሬን፣ ቁስለኛ ጭነው የሚመጡ የመከላከያና ሌሎች የመንግሥት ፒካፕ መኪኖችን ስናይም የጦርነቱን ደረጃ እንገምታለን። ከዓለም ሁሉ ተቆራርጠናል። ምን እየተከናወነ እንደሆነ አናውቅም። ፖሊሶቹ እርስ በእርስ ሲያወሩ ትንሽ ቃል ከሰማን ይችን ስንተነትን እንውላለን። ከዚች ከመመገቢያ ቤታችን ውስጥ ሆነን ወደ በሩ ስናስተውል ደግሞ ግቢ ውስጥ ያሉ በሺ የሚቆጠሩ የትግራይ ተወላጅ እስረኞች ሲተራመሱ ይታዩናል። በአንድ ረድፍ ላይ እስር ድብደባና ሰቆቃ የሰለቻቸው ወጣቶች የፖሊሶቹን የመሳሪያ ክፍል ሰብረው ገብተው ጠመንጃ ለመቀማት ይሞክራሉ። አልተሳካም የወጣቶቹ ሙከራ ከሽፎ የባሰ አደጋ መጣ። ፖሊሶቹ ወጣቶችን ገደሉ፣ አቆሰሉ። ይህንን ሲያደርጉ እኛ አየን። ማየታችን አሳሪዎቻችንን አበሳጨ። ይባስ ብሎ ለምን አያችሁ ብለው ተቆጡን። ዓይናችንን አንሸፍነው ነገር ምን እንድናደርግ እንደፈለጉ እንጃ። ብቻ ወንጀላቸውን አሳዩን። ከዚህ አደጋ በኋላ የመመገቢያ ቤታችን ተቀይሮ ሰዋራ ቦታ ወደሚገኝ አንድ አዳራሽ ውስጥ እንገባ ተደረገ። አዳራሹ ሰፊ ነው የመሰብሰቢያ ሳይሆን አይቀርም። ከፊት ለፊቱ ባለው መድረክ አናት ላይ የፕሬዝደንት ሳህለ ወርቅና የአብይ ፎቶግራፍ ተሰቅሏል። በመጀመሪያው ቀን እኛ በዚህ አዳራሽ ውስጥ ዳቧችንን በልተን ስንመለስ እነ ፍቅር ገቡ። ግን ፍቅር የአብይም ፎቶ ሲያየው ተረበሸ። ይህ ሰውዬ ከፊቴ ተሰቅሎ አልበላም ብሎ አለቀሰ። እምቢ አለ። ጾሙ ነው አለ። ይህ ሕፃን ደጋግሞ ከሚያነሳቸው ጥያቄዎች መካከል አብይ ግን ለምንድን ነው ትግሬዎችን የማይወደን? ለምንድነው መርጦ የሚያስረን? ለምንስ ነው የሚገዝለን? የሚሉት ይጠቀሳሉ። እነዚህን የዚህን ሕፃን ልጅ ጥያቄዎች ሳስብ አብይ አህመድ የኢትዮጵያ ሕፃናት ኢትዮጵያ ሲሉ ነው የሚውሉት፣ በአዲሱ ትውልድ ላይ መልካም ዘር እየዘራን ነው ሲሉ የተናገረው ነገር ትዝ አለኝ ነበር። እሱ ይህንን የተናገረው ሚያዝያ 13 2013 ዓ.ም የኪነ ጥበብ ባለሙያዎችን ሰብስቦ ነው። በቤንሻንጉል፣ በትግራይ፣ በአማራ፣ በኦሮሚያ የትም ቦታ ብትሄዱ ከአስር ዓመት በታች ያለው ትውልድ ኢትዮጵያ እያለ ነው ያለው ሲል ይህ ንግግሩ የኢትዮጵያ እናቶች ይጸልዩልኛል ከሚለው ወደ የኢትዮጵያ ሕፃናት ይዘምሩልኛል ወደሚለው ማሸጋገሩን የሚያሳይ ብቻ አልነበረም። እሱ ይህንን የተናገረው ዩኒሴፍ በትግራይ ክልል በጦርነቱ ምክንያት ካለወላጅ የቀሩ 3024 ሕፃናት ተገኙ የሚል ሪፖርት ባወጣበት ማግስት ነበር። በሰሜን ሸዋና በኦሮሞ ልዩ ዞን በተቀሰቀሰው ግጭት ደግሞ ሕፃናት ትምህርት ቤታቸው፣ መጫወቻ ቀያቸው፣ መኖሪያ ቤታቸው ተቃጥሎ በጫካና ድንኳን ውስጥ ተጠልለዋል። በምዕራብ ኦሮሚያ ደግሞ እንኳን ብሔራቸውን ስማቸውን የማያውቁ የአማራና የኦሮሞ ተወላጅ ሕፃናት ከሞት ጋር ተፋጠዋል። የገዢዎች ክፋት መበደላቸው ብቻ ሳይሆን በደላቸውንም መካዳቸው ነው። አብይ ሕፃናትን ያልወላጅ አስቀርቶም ኢትዮጵያ ኢትዮጵያ ሲሉ ይውላሉ ይላል። ለሱ ኢትዮጵያ ማለት ግን እሱ ራሱ ነው። ኢትዮጵያ ተነካች ሲልም የእሱ ሥልጣን ተነካ ማለት ነው። ይህ የእሱ ትርጓሜ ነው። ነገሩ ይሉሽን በሰማሽ ገበያ ባልወጣሽ እንደሚባለው ነው። እንደ ፍቅር ያሉ ሕፃናት እሱን ሲያዩ ኢትዮጵያ የሚሉ ሳይሆን የእንባ ዘለላዎችን የሚያጎርፉ ናቸው። በግቢው ውስጥ ቢያንስ ሁለት ሺህ የሚሆኑ የትግራይ ተወላጆች በእስር ላይ ነበሩ። ይህንን አሐዝ የነገረኝ ራሱ ካሳይ ነው። እነዚህ ሰዎች ፀጉራቸውን ተላጭተው በባዶ እግራቸው እንዲሄዱ ይደረጋሉ። የእኛና የእነሱ አያያዝ ፍጹም አይገናኝም። ከእነሱ አንጻር እኛ ጌታ ነን። እነሱ ይደበደባሉ፣ ይገደላሉ፣ ቆስለው እንዲተኙ ይደረጋሉ። እኛ ቢያንስ ፍርድ ቤት እንቀርባለን፣ መርማሪዎች ጋር እንገናኛለን የመጣልንን እንናገራለን የሁሉ መብት እነሱ የላቸው። በሌሎች ቀናት ደግሞ እንዲህ ተደረጉ። በአንድ ምሽት ላይ ያንኑ ዳቦ በልተን ስንመለስ በመንገዳችን ላይ ህንጻ የሚያህል የመከላከያ መኪና ቆሞ ታየን። ወደ መኪናው እየቀረብን ስንመጣ መትረየስ ያጠመዱ ፒክአፕ መኪኖቹም አጠገቡ ቆሞ ተመለከትን። የበለጠ እየቀረብን ስንመጣ ደግሞ የመከላከያ ቴሌቪዥን አርማ የለጠፈ ማይክሮፎን አፉ ላይ ደግኖ የወታደር ልብስ ለብሶ አንዱን እስረኛ ምርኮኛ አስመስሎ ሲያስለፈልፈው ደረሰ። እስረኛው በውጊያ ላይ የተማረከ የህወሀት ወታደር ሆኖ እንዲናገር ሲገደድ ከኋላ የተደረደረ ወታደራዊ ካሚዮንና ትጥቅ ደግሞ አካባቢውን ጦር ሜዳ ለማስመሰል የተመደረከ እውነት ነው። ለቃለ ምልልስ ፈቃደኛ ያልሆኑና እስረኛ እንጂ ምርኮኛ አለመሆናቸውን የተናገሩ ሰዎች ደግሞ ይደበደባሉ። በድብደባ እንዲዝሉና እንዲቆስሉ ከተደረገ በኋላ በግቢው ውስጥ ባለው ክሊኒክ እንዲተኙ ይደረጋሉ። ከዚያም ጁንታው ቁስለኞቹን እንኳን ይዞ መፈርጠጥ አልቻለም ጀግናዊ መከላከያ ሠራዊታችን ግን ይዞ እያከመና እየተንከባከባቸው ነው የሚል ዘገባ ሲያሰራጩ ይውላሉ። በአንዱ ዕለት ጥርሴን አሞኝ ለሕክምና ወደዚያ ክሊኒክ ከፋኑኤል ጋር ሄደን ነበር። ደብድበው ያደከሟቸውንና ያቆሰሏቸውን ወጣቶች ስትሬቸር ላይ አስተኝተው በራስጌያቸው ውሃ የያዙ ፕላስቲክ ጠርሙሶችን አስቀምጠው በካሜራ ሲቀርጧቸው አስተውለናል። በኋላ እንደተረዳነው ይህ ከአዲስ አበባ 22ና ተክለ ሃይማኖት ተሰብስቦ የታሰረ የትግራይ ተወላጅ የጦር ሜዳ ምርኮኛና ቁስለኛ ተደርጎ በቴሌቪዥን እኛ ተንከባክበን የያዝናቸው ጁንታው ግን ጥሏቸው የፈረጠጠ ታጣቂዎች እየተባለ ሲተላለፉ ነበር። ያየሰው ሽመልስ ይቀጥላል እኔ ያበቃው